የ2018 የመስቀል ደመራ በዓል በአዲስ አበባ መስቀል አደባባይ የእምነቱ አባቶችና ተከታዮች እንዲሁም በዓሉን ለመታደም ከተለያዩ ሀገራት የመጡ ጎብኚዎች በታደሙበት በድምቀት ተከብሯል። በመርሃ ግብሩ ላይ መልእክት ያስተላለፉት የባህልና ስፖርት ሚኒስትር ሸዊት ሻንካ ኢትዮጵያ እንደ ችቦ የተሳሰረና የተጋመደ አንድነት ያለው ህዝብ ሀገር ናት ያሉ ሲሆን የመስቀል ደመራ በዓልም የዚሁ ማሳያ ነው ብለዋል። የኢትዮጵያውያን የመስቀል ደመራ በዓል አከባበሩም በድንገት የመጣ አይደለም ያሉት ሚኒስትሯ ይልቁም ታሪኩ የአንድነት የትስስር፣ የትብብርና የአብሮነት ማሳያ ስለመሆኑም ያነሳሉ። መስቀል ህብረ ብሔራዊ አንድነታችን የሚያሳይ ድንቅ ባህል ነው። ኢትዮጵያ ለዘመናት የዳበረና በትውልድ ክብብሎች እየጎለበተ እምቅ የባህል ሀብት ያላት ውብና ታሪካዊ ምድር ነች። ህዝቦቿ ለሺ ዘመናት በጋራ የኖሩ፣ በበርካታ ባህልና የጥበብ ሀብቶቿ የተሞሉና በመከባበር አብሮ የዘለቁ ህዝቦች ናቸው። አብሮ የመኖር ጥበብም መነሻውም ፍቅርና መከባበር ነው። ይህ እውነተኛ ትውፊት ካለፈው ትውልድ እስከ ዛሬ ለመጪው ትውልድ የሚቀጥል ኢትዮጵያዊ ባህላችን ነው። በመጽሐፍ ቅዱስ ውስጥ የመስቀል መገኘት ታሪክ በርካታ ውጣ ውረዶች እንዳሉት እያሳያል ያሉት ሚኒስትሯ ከዚህ ትምህርትን በመውሰድም ኢትዮጵያውያን ከበርካታ ውጣ ውረዶች በኋላ አዲሱን ዓመት በበርካታ ድሎች የተቀበልን በመሆኑ ይህንን ይበልጥ ለማሳካት የሰላም እሴቶችን ማጎልበት ከኢትዮጵያውያን የሚጠበቅ የቤት ስራ ነው ብለዋል። በመንፈሳዊም ሆነ በመደበኛ አስተምሮች የሰላም እና የፍቅር መሰረት የሆኑ ትርክቶችን ለትውልድ በሚገባ አጠናክረን እንዲደርስ በትኩረት መስራት ይገባናል። ይህ ከሆነ አገር ሰላም ይሆናል፣ ልማት ይፋጠናል፣ ድህነትና ጉስቁልና ከሀገራችን ይርቃል፣ አገራችንም በቃልም በተግባርም የከበረችና የገነነች ትሆናለች። ኢትዮጵያውያን የመስቀል ደመራ በዓልን ሲያከብሩም እንደ ደመራ ችቦ በመተሳሰርና ይበልጥ በመቀራረብ ሊሆን እንደሚገባም ነው ሚኒስትሯ ጥሪያቸውን ያቀረቡት። ዛሬ የምናከብረው በዓልም የብዙዎች ልፋት ድካምና ጉልበት ተሰባስቦ መስቀሉ እንዲገኝ ምክንያት በመሆኑ ነው። የአገራችን እድገትና ብልጽግና ማረጋገጥ የብዙዎች ጥረትና ድካም ይጠይቃል። ጠንካራ ስራና ልፋትም ይፈልጋል። ከድካም በኋላ ደስታ፣ ከልፋት በኋላ ውጤት እንደሚኖር ትላንት የተጓዝንባቸው መንገዶች ይጠቁሙናል። አባይን በተባበረ ክንድ ተነስተን እንዳሳካነው ሁሉ በርካታ የምናሳካቸው የጋራ ድሎች ከፊታችን አሉ። ይህን ለማድረግ በህብረትና በአንድነት ቆርጠን ተነስተናል። ይህን ጉዞ ከዳር ለማድረስ እንደ ደመራ ችቦ ተሳስረን በአንድነት መነሳት የሚገባን ትክክለኛ ወቅት ላይ እንገኛለን።